ሀይሚዬ፣ ፈሳሽ አበዛሽባቸው። ዛሬ ደግሞ ውሃ ነው የተጋበዛችሁት አሮጌቶችዬ። ትናንት ቡና ነበረ፣ ዛሬ ውሃ ነው። በዛ ፈሳሽ ወይን የውድ በዛ ቆሎ ነገር ጣል አድርጊበት። ውሃ ብቻ እንድ ጨጓራቸው ይለጣል። አዎ ተቃጥለዋል። ውሃ መጠጣት አለባቸው። ውሃ እና ግን ቆሎ ጨምርባት ደግሞ። ቆሎም ዳቦም ነገር ጨምር ብታረጊበት የተሻለ ይሆናል ብዬ ነው። እኔ እምልሽ አሮጊቶች እኮ ሽንታቸውን አይቋጥሩም። በዛ ውሃው እና ሽንት ቤት ስታመላሽ ሲመላለሱ ይዋል ብለሽ ነው። እንዲህ አርፎ እንዳያሞሽ ፈልገሽ ነው አደል? ፈሳሽ በዝቶባቸዋል። ለማንኛውም ቆሎ ነገር ጣለ ብታደርጊባት ጥሩ ነው። እየጠጣችሁ ተብላችኋል እና ደግሞ ዛሬ የትኬት ብር ስትመልስ ነው አሉ ስትሉ ያደራችሁት ሁለቱ የዛሬው ሀሜታችሁ ፕሮግራማችሁ ይነበራሉና የትኬቱን ብር ትመልስለት። እንደው እናንተ ግን የነሱ ኑሮ ካልኖርና ላችሁ እንደው እነዚህን የሚዋደዱ ልጆች እንደው ብሩኬን ብትወዱት የእውነት ሀይሚ ከእሱ እንድትለይ አታደርጉትም ነበረ። እሱ እሷንም ብትወዷት በእርግጥ የእሷ ፋሚሊዎች እንደዚህ አይሉ እና በጣም ነው የሚዋደዱት የእውነት በጣም ነው የሚዋደዱት። በነገራችን ላይ ሀይሚ እንደዚህ የምትነጫነጨው ቡራን በጣም ስለምትወደው ነው። ብሩኪያም እንደዚህ ግራ ግብት ያለው በጣም ስለሚወዳት ነው ነገር ግን እናንተ ደግሞ መጥፎ ነገር አድርገው እንዲለያዩ ስለምትፈልጉ በቃ ያለሰለሰ ጥረት እያደረጋችሁ ነው ሌላ ሌላ ሌላ የረሳሁት ሞት ይርሳኝ ሞት ይርሳኝ ሞት ይርሳኝ ዲያኔጌ የኔ ኩርንጅት የኔ ጉጥባ የኔ ሙቀጫ ራስ ምንድን ነው ደግሞ ዛሬ ዛሬ ደግሞ ምንድን ነው? ፎቶዋን ይዘ ሙዚቃ ዘፈነላት እኮ ጋይስ። ዘፈን ለውጣ እንዳለ እንዳለ ላይ ብላይ በቃ ምን ልበላችሁ፣ ፎቶዋን ይዞ ሙዚቃ እያዘፈነላት ነበር። ከአንቺ ውጭ ወደ ውጭ እያለ ማለት ነው እንደው አንተ ግን የራስህን ሚስት ተተህ እንደ ሰው ሚስት ላይ ፊጥ ማለት እንዲሁ ሴት ማሯሯጥ ቢቀርብህ አይሻልም ሶስት እናዛ በስካር ጠንብዝ ብላ በአንተ ፍቅር መጠጡ ምኑን እያደረገች እንደ ሱ አንትትህአንተ ሀይሚ ላይ አይንህን አታነሳም አንተ ሰውዬ አይንህን ከሀይሚ ላይ ብታነሳ ይሻላል እ እንደ ትናንትና አይኔ አንተን ስላላየው ደስ ብሎኛል በእውነቱ ማለት ነው በቃ አይኔ ሰላሙን ነው አግኝቶ ያደረው ለማንኛውም ይሄ ልጅ ከህይወቷ ቢወጣላት ጥሩ ነው። ከዚህ በኋላም ሀይሚ ዳኒን ፈልገው አይደለም የምታገኘው እንድታገኘው የምታደርጓት እናንተ ናቸው። አሁን ትናንትና ብሩኬ ዳኒ በእሱ ልብስ እራት ይጋብዝሻል። እንድማ ልብሱ ሲወጣ እኔ በሳቅ ነው የሚወጥኩት። በቃ እያወጣሽ ደግሞ ታምራለሽ ምናምን ትላለች። አይ ሀይሚ የእኔ ነጭናጫ ናጫ፣ ፍቅር እኮ ነው እንደዚህ የሚያነጫ ንጫት ና እናንተ አሁንም ገፋፍታችሁ ከዳኒ ጋር እንድትገናኝ ልታደርጓት ትችላላችሁ። እናንተ የምትሰሩ ስራ ስለሚያናድድ በቃ በልህ ነው። ዳኒንማ ከዚህ በኋላም ልታገኘው ትችላለች ላታገኘውም ትችላለች። ግን ፈልገው ምናምን እንዳልሆነ ማወቅ አለባችሁ። ዳኒ ተብዬው ደግሞ እንደ ተፈላጊ ጉልበተኛ ጉልበተኛ እያጫወተ ነው። አይ አንተ ሰውዬ ብታርፍሽ ያለያል ተውረፍተው ታውረብ ዳኒተው እነዚህ ጥርሶችን ተዋለ አወላልቆ እንዳይጥልልህ እሱን ጭንቅላትክን መንገጭ እንዳናራግፈው እንዳይጥለታው ቢቀር ይሻላል። መሳፈጡ ከብሩኬ ጋር ማለት ነው እና ትናንትና ደግሞ በሰሩት ቪዲዮ ሀይሚን የሆነ ሰዓት ላይ ይዟት ነበር። ብሩኬ ና አነቃት ምናምን እያላችሁ ነበር። እኔማ ደስ ይላል እንዲ ሊሳሳሙ ነው ብዬ ካሁን ካሁን ሮማንቲክ ሊሰሩ ነው ብዬ አይ ሀይሚ እኔ መልስ ብሎ የነበረ ሲጠጋ ግን ምን ዋጋ አለው። እና ለማንኛውም በጣም ነው የሚዋደዱት። የእውነት ሀይሚ በጣም እየተነጫነጨች ነው። ይህን የነጭናጫ ፍቅር እኮ ነው፣ ፍቅር እኮ ነው እንደዚህ የሚያነጫነጫት። እና ብሩኬም ቢሆን ሀይሚን ይወዳታል። ለስራ ነው የሚፈልጋ ምናምን የምትሉ ሰዎች ያላችሁ በጣም ነው የሚወዳት። የእውነት ነው ምላችሁ። በፊት ስንት ነገር አድርጎላታለ። አለ ሀይሚ እንዲህ ውድዋይ፣ ስንት ስራውን ትቶ ሄዶ ነበረ ምናም። በቃ ብዙ ብዙ ነገሮችን አድርጎላታል። ስጦታ ብቻ ሳይሆን በቃ ከዱባይ ሄዶ ስራ ጀምሮ ከዛ ተመልሶ መጥቶ ምናምን። ሀይሜው ለብሩጌ ብዙ ነገር አድርጋለታለች። ትምህርቷን ትታ ምናምን ምና በቃ ቤተሰቦቿን ትታ ሁሉ ነገር ትታ ከእሱ ጋር ነው ያለች። ሶ የጋራ ጥቅም ነው ፍቅር የጋራ ነው የሚባለው። እና ሲታረቁ አሮጌቶች ምን ልትሆኑ እንደሆነ አይዶ ነው ብቻ። እንዴት ናችሁ? ደህና ናቸው። በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ነገር ካቻ ሳብ እያሉ ለቤት አዲስ ከሆናችሁ ላይክ፣ ሽር፣ ሰብስክራብ አድርጎ ሀሳብ አስተያየታችሁን በኮመንት ብታስቀምጡልኝ በጣም ደስ ይለኛል። ዌል እንግዲህ ሀይሚ ውሃ ገብዛችኋለች። አይ ይህ ውሃ ብቻ መሆን የለበትም። ቆሎ ጣል አድርጊበት የኔ ውድ። ይህን ውሃ ገትተው ገትተው ደግሞ የምን ይፈንዱ እንደ በቁንጣን ቆሎ ጣል አድርጊበት። ሲቀጥል ማለት ነው አንቺ ሴትዮ ማለት ነው። ይቻሩ ጊቷ ሴትዮ በፈጣሪ ስም አሁን እርሶ ሴትዮ ምን ሆኖ ነው የሀይሚን ፎቶ የሚዘቀዝቁት? ምን ያደርጉኝ ነው የሚሉት? አረማ ዘሪተው አሁን እርሶ ብሩክ፣ አሁን ከም እንዴት ነው የሚሄደው? አሁን እንዴት ይመጣዋል? አይመጣውም እኮ ከእርሶ ጋር ምንድነው? አይነቱ ደግሞ ደሞ እንደዚህ የጎደጎደው ዋሻ እኮ ሆኗል። በቃ ሰምጥ ሸለቆ ነው የሆነው። ምንድነው እሱን በማየት ነው እና አሁን አንቺ አሁን ትልቅ ሰው ነች። በእውነት አንዲት እቺ ሴትዮ ናት። አሁን እች ሴትዮ? ሁሌ ሀይሚን ፎቶ እየዘቀዘቀች ስለ ሀይሚ መጥፎ ነገር ነው የምታወራው እና ምንድን ነው ልጅ ያለሁት እንዴ ለብሩኬ ሊያጋቡት ነው። መቼም ከእርሶ ጋር እንደማይሆን ግልጽ ነው። ከእርሶ ጋር እኔ ራሱ እርሶ ብዬን ማወራው ትልቅ ሰው ነውት እና ከእርሶ ጋ እንኳን አይሆንም። ቡራ ግን ልጅ ያለሁት እንዴ ለልጅወት ሊያጋቡት አስበው ነው እንደዚህ ሀይሚ ላይ ከባድ ጥላቻ ያሳደሩት ርብስ ማአመር ማዘር እንደ ድሚወት ይሆኑ እንደ ድሚወት ይሆኑ እንጂ ማዘርዬ ምንድን ነው ምንድን ነው ከዚህ ሙጤጥ ሌሌ ልጅ ጋር የሚከራከሩ እንዲ ይተው ማማ አረ ማዘር አፍልተዋል በእውነት አፍልተዋል ይረጋጉ ለማንኛውም እና ወደ ሀሳቤ ስመለስላችሁ ዳኒ ለሀይሚ ሙዚቃ ዘፈነላት። እናንተ ዘፈነላት እኮ! ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ! ፎቶዋን ይዞ ላይ ብላይ ማለት ነውና፣ እሱ ያው በሷ መፈመስ ይፈልጋል መታወቅ ይፈልጋል ምናምን ምናምን። ከዚህም በኋላ ሀይሚ ተመልሳ ዳኒ ጋር ከተገናኘች ሌሎች ሌሎች ነገሮች ከተፈጠሩ ክፍተት ይፈጠራል። ሀይሚ አሁንም ልትገናኝ ትችላለች። ለምን መሰላችሁ እናንተ ታደርጉት ነገር በጣም ከባድ ነው በቃ በእናንተ ጫና አሁን ሀይሚ የማይሆን ነገር እያደረገች ነው አሁንም እናንተን ለማናደር ወይም የሆነ ሰው ለማናደር ልታደርግ ትችላለች እንጂ ፈልገው ዳኒ ጋር አትሄድም አንተ ጭንቅላታም ከበሮ ራስ ብትተው ይሻላል መሽጋብዘኝ አለች መቼ ሙዚቃ ውጣልኝ አለች መቼ ደግፈኝ አለች እንደ አንተ ሰውዬ ለምንድን ነው ግን የርጎዝም በምትሆነው በሁለቱ መሀል ካልገባው ብለ የምትገለገለው ደግሞ እኮ ሀይሚ ፈልጋ ምናምን ቢሆን ኦኬ ግን ሳትፈለግ የማትፈለግበት ቦታ አታውደል ወልድን ሶስት እና በዛ በአንተ ፍቅር ጥንብዝ ብላ በመጠጥ ራሷን እያረጋጋች እሷን ተጠፍ፣ ምን ነው አንተ እንደው ሀይሚ ላይ ካልወጣሁ ብለህ ገልግሉኝ፣ ያዙኝ፣ ልቀቁኝ አልክ። አረ በፈጠረዎት በፈጠረ አንተ ጭንቅላታም ተዋቸው። በእውነት ከዚህ በኋላ ዳኒ ህይወታቸው ውስጥ ባይገባ አሪፍ ነው። ብሩኬም ቢሆን ከሶሲ ጋር ሃይሚን ለማናደድ ከመጣ እኔ እንጃ፣ በጣም ነው የሚደብረው ማለት ነው። ልዩነታቸው በጣም ነው የሚከፋው። ግን ያደርጋል እንደዛ ብዬ አላስብም። አሁን በአንዴ ተቀይረው ብሩኬ ከሌላ ሰው ጋር የሚመጣ አይመስለኝም። ምክንያቱም ትናንትና ራሱ ምን ላድርጋት ምን ላድርጋት ነው ያለ። በቃ አይ፣ ሃይሚ ታይ፣ ሃይሚ እልህኛ ሆናለች። በጣም እልህ ይዟታል እና እነዚህን አሮጊቶች አትስሚያቸው። ዛሬ ደግሞ የትኬት ብር ይመለስ ሲሉ ያደሩት ጸቡ እንዲበረታ ነው፣ በቃ እንዲጨምር፣ በጣም እንዲጣሉ። አሁን ደግሞ ያንን ብር ይዛ ሄዳ እንድትሰጠው በቃ ነው፣ ውሰድ አትውሰድ፣ ሰጣ ገበ ውስጥ እንዲገቡ ነው የሚፈልጉት በቃ አብዛኞቹ ማለት ነው እንዲለያዩ የሚፈልጉ በጣም ብዙ ሰዎች አሉ። በእነሱ መሀል ከፍተት ፈጥረው እነሱ በመሀል መግባት ፈልገው የሚሆን አይዶ ነው። ብቻ እኔ በጣም የሚገርመኝ ትልልቅ ሰዎች እንደዚህ እሷን እንዲ ስራ የብላችሁ ስለእሷ ስታወሩ፣ በፈጣሪ ስምና ሀይሚ ፍቅር ነው ያነጫንጫት። አሁን ላይ በቃ ፍቅር ነው ያነጫንጫት። አንደኛ ነገር ብሩኬ ሀይሚን አፈቅርሻለሁ እንዲላት ትፈልጋለች። በቃ እሷ በጣም የምትወደው እሱን ማጣት ስለማትፈልግ፣ እኔ ራሱ እንደዛ ነኝ። እኔ መወደው ሰው ከሆነ ከእሱ ጋር ከተጣለው ፎቶ ምናምን የተባሉ ነገሮችን በሙሉ አጠፋለሁ። የእሱ ኮንታክት ራሱ ነው የማጠፋው። ኮንታክት አጠፋለሁ፣ እንዳላዩ ማለት ነው። በቃ እንደዛ ነው እኛ ሴቶች ስንባል። በቃ አንድ የወደድነው ሰው ሲለየን በጣም ነው የሚከብደን እሱን ረስቶ ሌላ ሰው ጋር ለመሆን ሰው። ሀይሚ እንደዛ ነው እያደረገች ያለችው። አንደኛ እሱን ማጣቷ በጣም ያናድዳታል። በቃ ብዙ ነገር ያናድዳታል። ተወደዋለች። ነገር ግን በማይሆን ነገር ከሱ መለየቷ በጣም ነው የሚያናድዳት። ሲቀጥል ሁሉም ሰው ሀይሚ ሀይሚ እያለ በጣም የስድ ጎርጅብኝ እያወረደባት ነው። ይሄ ነገርም ሌላ የሚያናድድ ነገር ነው። ጥፋተኛ እያለ ጥፋተኛ ያልሆነ ሰው ሶሲ ጀግዳ ሀይሚ ባለጌ ስትባል በጣም ነው የሚያናድደው። ምክንያቱም ያጠፋችው ሶሲ እያለች ያላጠፋችው ሀይሚ መሰደብ የለባትም። ገብቷችኋል አደለም? ይሄ ነገር በጣም ያናድዳል። ብሩኬ ደግሞ ብሩኪያ በጣም ተጸጽቷል ብዬ አስባለሁ። ውስጡን ተሰምቶታል። ምክንያቱም ትናንት የሙዚቃውን አይታቸዋል። እሱ ለእኛ ደስተኛ ቢሆንም እሷ ምንም አይመስለኝም ይላላ ግን ውሸቱን ነው። እንደዛ ይምሰላችሁ በጣም ነው ውስጡ የሚናደደው። ሚያዝ ነው ሲመጣ ጀምሮ ገና መንገድ ላይ እንዲነው አንገቱን እየወዘወዘ መጨረሻ ላይ ቁዝም ብሎ ተቀምጦ አላያችሁትም? እና ብሩኪያ ሀይሚን በእውነት በጣም ነው የሚወዳት፣ ከእሷ መለየት ሁሉ አይፈልግም። በቃ የምታደርገውን ነገር እሱ እየወሰደው ያለው ልክ በቃ ልጅ ሁና ነው እያለ ነው። እሱ ራሱ ልጅነት አለብሽ እያላት ነው እናንተ። እሱ ራሱ ልጅነት አለብሽ እያላት እናንተ፣ ለምንድ ነው የእሷ ልጅነት የማይገባችሁ? ከሱ እኛ እንበልጣለን? በቃ እሱ እየተረዳት ነው በትንሹም ቢሆን። እናንተ ግን እኛ እንበልጣለን በቃ ለእሱ እኛ እናስብለታለን ብላችሁ አታጨብጭቦ። ብሩኬ ማፈቅረሻ ያለው የማይልበት ምክንያት ፈርቷል። በቃ ነግሬት ብትለየኝስ ባጣትስ? ሲቀጥል ደግሞ ፍቅረኛሞች ከሆንን በኋላ ብዙ ሰዎች ገብተው ቢያጣሉንስ? ይህ ነገር ባይሳካስ? ጀምረ ነው ቢቀረስ? እሱ የሚፈልገው ጀምረው ቀጥታ እስከ መጨረሻው አብረው እንዲቀጥሉ እንጂ ጀምረው እንዲተውት አይደለም። በቃ ይሄ አይነት ስጋት ብሩኬ ውስጡ አለበት። ገባቸው አደለን? ሲቀጥል በደንብ ትንሽ ቆይተን እንስራ ምና በቃ ብዙ ነገር ብሎ አለኮ እሱ ከአሁን በፊት እና በደንብ ተዋውቀው ምናምን ነው የሚፈልገው ሰው። እንግዲህ በዚህ መቋጨቱ በጣም ያሳዝናል። ነገር ግን እኔ ይታረቃሉ ብዬ ነው ማስቡ። የሚዋደር ሰው ምንም ቢሆን ምንም ሌላ አዲስ ነገር ነው ውስጣቸው የሚፈልቀው። ጸብ አንዳንዴ ፍቅርን ያጸናል ይባላል። ሊታረቁ ይችላሉ። ብዙ አታጨብጭቡ። በተለይ አንዳንድ ሴቶች ቲክቶክ ላይ ሆናችሁ እንትንትበል እንትንትበል የምትሉ በኋላ አብረው ሲሆኑ በጣም ነው የምታፍሩት። የተናገራችሁት ቃል ይከሳችኋል መልሶ ማለት ነው እና በቃ ለማንኛውም ሰላሙን ያምጣላችሁ። ሀይሚዬ የእኔ ውድ አትናደጅ። ቾኮላታ እንደ ምንድን ነው